በድምፅ የተቀረጹት አስራ አምስት ጽላት ለሙስሊሙ ጠንቋይ የላኩት ራሳቸው በድምፅ የተቀረጹት የራሳቸው ንግግር እኮ ነው። ያለ አቡነ ጳውሎስን ለማስገደል ለማደንዘዝ ከነነፍሱ ነፍሱ በጋ አምጥተው ከመንበረ ያስቀበሩ ጀግና፣ ይህም እኮ በድምፅ ተቀርጿል። ስለ ቤተ ክርስቲያን የመናገር ስለ ጽላት ስለ ታቦት መናገር መብት የላቸውም። ስለ ታቦት የመናገር ሞራል መብት የላቸውም። እኔ ደግሞ መረጃ አለኝ ብያለሁ። እንግዲህ ዛሬ ጉዱ ይታያል። የተባረኩ ደግ አባት የሚጾሙ የሚጸልዩ እህል በልተው የማያድሩ እንደ መላእክት የሆነ ህይወት ያላቸው እንደ አልጋ የሚባል የሌላቸው ቁመው የሚያድሩ ብላችሁ የምታወድሷቸው እናንተ ዛሬ የአባታችሁን ማንነት እንድታውቁ እፈልጋለሁ። ለምን እንቅፋት ወርባችኋለሁ? እያም አምቄ ለብዙ ዓመታት ይዤው ነበረ። እንደ በዓል ስጦታ እንደው ለሙስሊም ጽላት ለሙስሊም እንካ ተብሎ አንድ እኮ አይደለም፣ አስራ አምስት ጽላት እንካ ሲባል አያሳፍርም? አይዘገንልም? ለማንኛውም የቀድሞ ጳጳስ የዛሬው በብቱትናቱን የትኖሮት አባል ሙስሊም አቡነ እንድሪያስ እስልምና የተቀበሉበትን ታሪክ ለሙስሊሞች ለታቦት መሸኛ ከጣቡት ደብዳቤ እንጀምራለን። ደብዳቤው እንዲህ ይነበባል። ለተከበራችሁ በፈሜን ዙሪያ በጃና ሞራ ወረዳ ስል ለምትገኙ ሙስሊሞች ሰላምታ። ጉዳዩ ከአሁን በፊት ስለ ጊዜው ሁኔታና ስለ ሕይወት መከላከያ መጠባበቂያ አስመልክቶ ለመያዝ መላከ ሰላም ፍሬው ዝናውን መላኬ ይታወቃል። እናንተም ከአቡነ ጳውሎስ እስከ ሀገረ ስብከቱ ያለውን ችግር የነገራችሁኝን ተረድቻለሁ። ተጨማሪም አባ ጳውሎስ በአንዳንድ ሰዎች ላይ ምንም ባላደረግነው ጥፋት ለእኛ ሕይወት በአረብ ሀገር ማስጠፊያ በቅርብ አማካሪዎቻቸው በአንድ ሚሊዮን ብር ድምፁ በማይሰማ መሳሪያ የአየር አጋንንት ለማስነሳት መዘጋጀታቸውንም ሰምቻለሁ። እናንተም ነግራችሁኛልን፣ አንደኛ ከላይ ጀምሮ እስከታች ብዙ ጠላት ስለተነሳብኝ፣ ሁለተኛ ስለ ዘመኑ ጦርነት ምክንያት ጭምር ከየጎን እንዳትለዩ በተለያዩ ሁኔታዎች እያልሁኝ እኔም እናንተ የምትልኝን ትዕዛዝ ሁሉ የምፈጽም መሆኔን እየገለጽ ለብየገለጽ እናንተም ለእኔ መከላከያ የሚጠቅም አስራ አምስት ጽላት የኮሶ እርጽ ከከርሜሎ የሚሰራ መቋሚያ በስር እንድታዘጋጅ ባላችሁኝ መሰረት መልአከ ሰላም ፍሬው በአስቸኳይ እንድትፈጽሙልኝ በማለት ሁለት ሺ ብር ስለ ሰጠኋቸው እናንተም ይዘው የሚመጡትን በአስቸኳይ እንድትፈጽሙልኝ የእናት አባቴን ስምም በራሴ ጽሑፍ ልቻለሁ። አያይዞም የምገልጽላችሁ የእናንተን የድካማችሁ ዋጋ ከመራከ ሰላም ፍሬው ጋር በመነጋገር እንድትረከቡ ስል በፓትሪያሪኩ ለመስራት ያመቻችሁ ዘንድ ስሜን ልቻለሁ። የአባቴ ስም ብራስታ ጥሩ ነህ ውዬ ሲሆን የእናቴ ስም ወይዘሮ ብርሃን አመራ የጥንት ጽጌ ተገኘ የዛሬው አባ እንድርያስ ነው። ግን አደራ ለሌላ ሰው እንዳትሰጡብኝ። እንደምታውቁት ክፉ ዘመን ስለሆነ የምቀኛው ብዛት ስጭት ባለመሆኑ ወረቀቱ ከእናንተ አልፎ ሌላ እንዳያነበው በእግዚአብሔር አደራ አደራ አደራ። ማህተም፣ አባ እንድርያስ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ። ቀጥሎ የምንሰማው የስልክ ቃለ ምልልስ መላከ ሰላም ፍሬው ዝናው የተባለው ተላላቻቸው ከርቷቸው ጠቅላይ ቤተ ክህነት ከቀድሞ ፓትሪያሪክ አቡነ ጳውሎስ ዘንድ ቀርቦ ለሙስሊሞች የጻፉትን ደብዳቤ አቅርቦ ካጋለጣቸው በኋላ ቀርበው ሲጠየቁ በመካዳቸው ጉዳዩን ይበልጥ ለማረጋገጥ የጳጳሱ ቅርበት ያላት የተንየን የተባለ ሴት መስላ ከደጎለችላቸው ሴት ጋር ያደረጉት ቃለ ምልልስ ነው። በዚህ ቃለ ምልልሳቸው ለመላከ ሰላም ፍሬው ከላኳቸው አስራ አምስት አቦታት በተጨማሪ ያዚ አስራ አራት ቀን አስራ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት ራሳቸው ጳጳሱ ሌሎች ቦታትን ወስደው ለሙስሊሞች ማስረከባቸውን፣ ለጥንቆላ ማረጋቸውን፣ ማረዳቸውን ከሀገረ ስብከቱ ውስጥ የሆነ ነገር ማስቀበራቸውን።

በጣም የሚገርም ነው። ከእንግዲህ ማለት ሰው አንድ ምስጢር አይወጣም። ወይም እስኪ እንዳው ከባድ ነው። በሩቅ የማይነበር በጣም በጣም በጣም የሚከብድ ነው። በቀደም እኮ ለአባታችንም እንኳን ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ኩሎ አጥቁሮ እንዳው የማይገባ ከመስልሞቹ ሁሉ እድር እንደላኩት እሱን ሁሉ ተነገረ አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘወት ልጅ ሂዶ እንዲነግራቸው ነው የምናደርግ ኒያዚ፣ አስራ አራት ቀን ጽላሳቦትን ይዛችሁ ስትሄዱ ደማርቅ ያገኘት ልጅ ወደ ስላሞች ልከን ሰው ወደ እነሱ እንኳ ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲያስ፣ ይህ ትልቅ ነገር ነው። አሁን እሱም እየታደረ ነው አለ። ጥሩ ያስይዙትኝ አዲስ አበባ ላይ ያሉ አዲስ አበባ ነው ያለሁኝ። እንግዲው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው፣ ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ በብቻዬን ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኮት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ ነው፣ ትልቅ እርዳታ ነው። አዎ ብዬሽ እኮ ነው። እና ለአባታችንም እንዳው ንገሪልኝ እሺ። ከዚህ የበለጠም ችግር የለን። በእውነት ለኔ ብቻ እኳ አይደለም የአባታችንም ችግር ነው ለአባት ነቶ ሰላምን ችግር ነው እንጂ ለርቶ ብቻማ አይደለም። አዎ እንደ በጣም በጣም በጣም የሚያሳዝን ነገር ነው። ጣም ያሳዝና ንሱናም ነው። ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያው ያወጣዋል። የተቀበረ ነገር አለ ሀገረ ስልከቱ የተቀበረውን ነገርም ሳያወጣው አይቀርም፣ ብሏል አሉ፣ ተናግሮታል። አዎ እና እንግዲህ በአጭሩ ይበቃናል። እሺ በቃ ሁሉንም ለእነዛም እኛ እንልካለን እንዳያወጡ። አይዞ ትርሶ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበቅራቸዋለሁ። እሺ አባታችን።

ነገሩ ሊያሳርፈን አልቻለም እርብሽ ነው ያደረገን አባታችን ኧረ ምንም አይደለም አዎ አባታችን አባታችን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን የእኛ አዲስ አበባ ቅርብ ዘመድ አለን የእናንተ አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወኛው አይደል

ሌላው ደግሞ ስለ መንግስት ጦርነት፣ ስለ ኢህአዲግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። ሳይደው ቢመጡብን ብየወት እኮ ነው። በምሽርም እያዝነ ድንገት አውጥቶት ከሆን ለመጠንቀቂያ ያህል እኮ ነው የምነግረውት። ይገባኛል። አፈርታል። ስበስምቻለሁ። ሌላው ስለ ጥላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል እሱንም አሁን ሁሉ እየጻፍኩ ነው። እሱ አዎ እየጻፍኩ ነው። እና አሁን የነገርሽኝ ሰው ካለ ትክክል፣ በትክክል ሰው ካለ አዎ ጥሩ ነው በእውነት እሱንና፣ በቃ አሁን እኛ ደውለን ልነግረው ነው። ደውልሽ፣ እንደሰማሁት ከሆነ አሁን ህሪ ውስጥ ነበረን። መጣ ሲባል ሰምቶ ሀገር ጥጣፍቷ ለከተማ ውስጥ ተደብቋል። ለቆ አዲስ አበባ ለቆ ጠፍቶ ይሆን አለ ከከበዙ ውስጥ ነው ያለው አዲስ አበባ ውስጥ። አዎ በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም የምንነግረዋለን በደንብ እንዲያፈላልግ። ቀራኒዮ ይባል ቦታ አለ፣ በዚያ ግድብ ነው አለ የሚባለው ቀራኒዮ። አዎ በዚያ ግድብ ነው አለ ይባላል። እሺ እና ከሁለት መቶ የአንድ ሰው እንደ ጸሀፍና ተናግሯ አላሉ ሁለት መቶ ሰው አስገብቼ ጽፌያለሁ ብለዋል አሉ

ወደ እስላሞችም ሰው እየፈለግነ ነው። መቼም መንግስትና አቡነ ጳውሎስ ማረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብሎ ሰው እየፈለግነ ነው፣ ልንልክ ወደዛ። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። አዎ፣ እርስዎ ግን መካድ ነው ያለበት። ድንገት ቢ የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው አባታችን። ይቅርታ ወይም ችግር የለም። እንዳይጠለፍ፣ እንዳይጠለፍ። እሺ አባቴ፣ እሺ አባቴ፣ አይጠለፍም። እኔ ለብቻ የሆኘ ነው ማወራውት። እኮ እርስዎ ጋ ሰው አለ እንዴ? አኔ የለም ግን ይህንቱን ወራስ መሳሪያው ያሰጋል። አረ እሺ አባቴ፣ እሺ በቃ ይካዙ። አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ እሱ ጥሩ ነው። አዎ ይህ ማስቆላቸው ነው አባ ፍኖቶ ሰለም እዲ ለምሱ ጥሩ ነው። እና አሁን ይወጣል። በሌላ ጊዜ ገጠር ሲወጣ ልጫወታለን። እሺ አባቴ፣ ደና ይዋሉ።